እንዴት ናችሁ ቤተሰብ ደህና ናችሁ ወይ? እንግዲህ እኔ ደህና ነኝ። እንዴት ናችሁ ኢትዮጵያውያን፣ በስደት ባገር ውስጥ የምትኖሩ ኢትዮጵያውያን ይቅ ራውን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ቤተሰቦቼ። እንግዲህ ላስቀመጥኩት ርዕስ አው ለሚገባችሁ ነው፣ ለማይገባው አይገባውም። አንዳንድ ነገሮችን ከማየት ለምሳሌ ይህንን ያስቀመጡት ማለት ርዕሱን እንደምታረቱ ነው። አንዳንድ ከካም ሰዎች ምንም ብታረጉላቸው ምስጋና ቢስ ናቸው ይላል እና ያንን ያረቁበት የራስ ምን ምክንያት አለ ቤተሰቦች በኔ በኩል ልክ ነኝ። አንዳንዴ ላይ ህይወት ላይ ምን አለ መሰላችሁ። ህይወታችሁን ስትኖሩ ሁሌ በህይወታችሁ ብዙ ነገር ታያላችሁ ማለት ብዙ ነገር ህይወት ያሳያችኋል ብዙ ሰዎችን ታውቃላችሁ እና በራሳችሁ መልካምነት ከዛ ሰዎች ጋር የመኖር ግዴታ አለ እንግዲህ ስትኖሩ ሰውን ታዩታላችሁ ከዛ በኋላ የሚሆን ከሆነ አብራችሁ ትቀጥላላችሁ፣ ማንኮን ከዛ ሰው ጋር ያላችሁ ነገር ያበቃል እና ይህንን ነገር ለማለት የፈለኩት የምንድነው በጣም ብዙ ሰዎች አሉ። ማለት በጣም በትንሹ ከእናንተ በትንሹ እናንተን ብቻ ወዱ እና አክብሩ ከእናንተ ምንም ሳይፈልግ ጥቅም ሳይፈልግ እናንተን የሚወዳችሁ የሚያከብራችሁ ለእናንተ በጣም ስብስብ የሚል ማለት ነው። በተቃራኒ ደግሞ በጣም በብዙ ነገሮች እናንተ እየደከማችሁ ዋጋ እየከፈላችሁላቸው የማይገባቸው ማለት ነው። አንዳንድ እከክ ብዬ እያልኩት ይሄ ነው ማለት ሁሌም የሆነ እከክ፣ እንዲሁም ያን ሰው ሊገልጸው አይችልም የሚታጠቡ የሆነ ነገር ስትፀዳዱ ሊለቃችሁ ይችላል፣ ግን አሉ አንዳንድ ሰዎች በቃ አንድ የተመረቱ ጭንቅላታቸው ሁሌም ለሰዎች ጥሩ አመለካከት የሌለው በማስመሰል ውስጥ የተሞሉ ብዙ ሰዎች አሉ እና እንደዚህ አይነት ሰዎችን ምንም ብታደርጉ በምንም ልትቀይሯቸው አትችሉም። የእናንተን ልብ ሊሳቡ ይችላሉ ስታየዋቸው ልትታመኑ ትችላላችሁ ምናምን። ከዛ ውጭ ግን ማንም ሊቀይራቸው ይችላል ብዬ አላስብም። ራሱ ወይ መከራ ይምከራቸው ተብሎ ካልሆነ እና፣ ለዛ ነው ይህን ነገር እኔ ብዬ ያስቀመጥኩኝ። እና አንዳንዴ ሰዎች አመላቸው አይገባችሁም ማለት እናንተ በመልካም ነገር ስታስቧቸው እነሱ ያለ ምንም አይነት መልካም ነገር ጭንቅላታቸው ውስጥ ጠንስሰው የሚቀመጡት ሌላ ነገር ነው። ሌላ ታሪክ ላይ ናቸው። እናንተ ደግሞ በመልካም ነገር ነው ሁሌ የሚታስቡት። ሁሌም በፈገግታ በደስተኝነት ስትቀበላቸው፣ እነዚያ ሰዎች ግን እናንተ ላይ ሌላ ነገር ሌላ ሚያስጠላ ሀሳብ ነው ለእናንተ ያላቸው፣ ብታያላችው ያው በአጠቃላይ እንዴት ብዬ እንደምገልጽላችሁ እራሱ ይከብደኛል። ቤተሰቦቼ ሰው፣ የሰው ልጅ ወዳጁ፣ አክብሩት፣ ካላችሁ ጥቀሙት፣ ግን አትመኑት። ሰውን አትመኑ፣ ሰውን ማመን አትችሉ። ማመን የሚቻለው እግዚአብሔርን ብቻ ነው። እግዚአብሔር በችግራችሁ በመከራችሁ በማጣታችሁ ብዙ ነገር ውስጥ ሆናችሁ እግዚአብሔር ይወዳችኋል፣ ያከብራችኋል፣ ከፍ ያደርጋል፣ ሞገስ ይጨምራል። ግን ሰውን ሙሉ ለሙሉ አትተማመኑበት። መቼ እንደሚንሸራት አትጥቀነታ አታውቅም እና በተለይ ቀና ልብ ሲኖራችሁ ሰዎች ተጠቅመውባችሁ በቀናነታችሁ የሄዱ ይመስላቸዋል። ግን የትም ሄደው የትም ቦታ አይደርሱም። ተመልሰው እናንተ ሀገር ነው የሚልኩት። ለምን እንደሆነ ታውቃላችሁ? ምክንያቱም እነዛ ሰዎች እናንተን ለመጠቀሚያ ስለሆነ እየፈለጓችሁ ያሉት ለአንድ ጊዜ ለሁለት ጊዜ ቻንስ ሰርታችሁ ያ ሰው እናንተ ላይ ሊጠቀም እሱ ነው የሚመስለው። ያ ሰውዬ እናንተ ላይ ተጠቀመባችሁ ይመስለዋል፣ ግን አይደለም ለእናንተ ምንም በቃ። አለ አይደለ ያንን ሰውዬ የበለጠ እንድታውቁት ነው የሚያደርጋችሁ እንጂ ተጠቅሞባችሁ አይደለም። ግን እሱ የሚያስበው ተጠቅሞ ይባታለሁ ተጠቅም ይሉበታለሁ ብሎ ግን ነው ወይ አይደለም። ማንንም ማንም ላይ መጠቀም አይችልም። እኔ ይፈራለሁ፣ ሰውን ማጣት በህይወት ማለት ነው። በጣም ከምፈራው ነገር ሰውን ማጣት ነው። ሰው ማጣት ስላችሁ ማንኛውም ሰው ሳይሆን አለ፣ ለእናንተ በጣም ክብር ያለው በማንኛውም ሁኔታ ውስጥ ሆናችሁ ከጎናቸው የሚቆም ሰው አለ በዛም ልክ ደግሞ ለእናንተ ጥሩ እየመሰለ እየሳቀ የእናንተን ችግር እንደሚሰማ ሆኖ ግን ሌላ ቦታ ቡና መጠጫ የሚያደርጋችሁ ብዙ ሰዎች አሉ። ሰው የሚመስሉ ግን እንዴት ብዬ ነገራችሁ የሚያስመስሉ አስመሳዮች፣ ለእናንተ ቡና መጠጫ የሚያደርጋችሁ እንደው ገጥሟቸው ግን ልክ የእናንተን በደም እንደተበደለ አይነት ሰው ከሆነው የእናንተን ችግር ቁጭ ብሎ የሚሰማችሁ ሰው አጋጥሟቸው አሉ። በስርዓት እየሳቀብ ነው ያለ ምንላክል ምንላክል ቡና ላፍላልሽ አይላፍላልሽ እያለ ዝም ብሎ እናንተን የሚያስወራቸው አጋጥሟቸው አሉ በጣም አንድ ሰው ለእንደዚህ አይነት ሰዎች መሸሽ ነው ያለባችሁ፣ መፍራት ነው ያለባችሁ ቤተሰቦቼ። እራሳችሁን መጠበቅ መልካም ነገር ነው። ሰውን በጣም ብዙ አትመኑ። አድርጉለት፣ ውደዱት ግን አዎ እና ጥሩ መልካም ነገር ስታረግ እኮ ሁሉ ነገር በመልካም ነገር አይመለስልም ማለት ነገሮች እንደጠበቃችሁ አይሆኑም ማለት። በራስ ሰው ላይሆን ይችላል፣ አጠገብ ባለው ሰው ምናምን በጓደኛ መሆን ይችላል። ጥሩ ስትሆኑ፣ መልካም ስትሆኑ በመልካም ነገር በእጥፍ በመልካም የሚመለስላችሁ ከእግዚአብሔር ጋር ከሰው ልጅ ድል ነው። እኔ ሌላችሁ የፈለኩት ምንድን ነው ከሰው ምንም ነገር አትጠብቁ እራሳችሁ ማረግ ያለባችሁ ነገር አድርጉ። ከሰዎች ግን ምንም ነገር አትጠብቁ። በአሪፍ ነው የምነግራችሁ። ሰው ለእናንተ ያለው አመለካከት ለእናንተ ጥሩ አመለካከት የሌለው በጣም ብዙ ሰው አለ። ህዝብን በቃ ምንድን ነው የምታደርጊው? ምንድነው? ምንድን ነው የምትበይው? ምንድን ነው የምትጠጪው ብሎ ሲጠይቃችሁ አንዳንድ መልካም ሰው ቀና ልብ ያለው ሰው ሁሉ ነገር ይናገራል። ግን ያ መሆነ የለበትም በአሁኑ ሰዓት በተለይ ከባድ ነው ከራሳችን መጀመር አለብን ምን ሆነን ነው ታመናለህ ወይ እግዚአብሔር በጣም ብዙ ሰዎች አሉ ወይኔ የእሷን መጨረሻ እግዚአብሔር አሳየኝ ብለው የሚጠብቁ ምክንያቱም እናንተ አሁን የሆነ እናንተ እኮ ገና ሰክሰስ ምን እንደሆነ ገና አላወቃችሁም አንዳንድ ሰዎች አሉ የእናንተ ይበል ሰክሰስ ፉል ሆናችሁ በቃ ከዛ ያ ነገር የወጣችሁበት ፎቅ ፎቅ ላይ ወጣችሁ፣ ከዛ እንድትወድቁ ነው የሚፈልጉት። ይሄ የሰክሰስ ጥግ ላይ እንደደረሳችሁ ነገር በእናንተ በትንሽ ነገር ለውጥ ያ ሰው ያብዳል፣ ይካምፓል። አንዴ ሰው አንድ አውሬ አንድ ጅብ ብቻ አታቁት፣ ምን እንደሚሆን ማለት ነው፣ ይቀያየራል እግዚአብሔር ሞገስ እያደረባችሁ ሲመጣ በምንድን ነው ያ የሚመጣው? በቀናነታችሁ ነው። በቀናነታችሁ ነው ታውቃላችሁ። ብቻ ጥሩ ነገር አድርጉ፣ ለሰው ልጅ ለተቸገረ እርዱ። የሰውን ነገር አትፈልጉ፣ የእናንተ ሁሉም ይጨማል። እግዚአብሔር ተጨንቃችሁ ጭንቃችሁን በሰላም እና በሀብት በፈለጋችሁት ነገር ይቀይርላችኋል። ግን ሻረኛቱ ምቀኛቱ ሁሌም ቀን ልብ ኖራቸዋል ዋናው ነገር ይሄ ነው። ቤተሰቦች እንግዲህ እኔ እንድታበረታቱኝ እፈልጋለሁ። አሁንም ሶስት ቀን ሙሉ ጠፍቼ ነበረ እናቴና አማት ነበረ እና ዛ ለማየት ውስጥ ቀን በቃ አልተመቸኝም። እንደውም ገብታችሁ ካያችሁት አላውቅም። ገብቼ ወጣሁ ወደሆነ አሁን እራሱ በጣም ደስ ነው የሆነ እና ታማ ነበረ እዛ ሄጂ በዛ ምክንያት ነው ያልገባሁት። እና ዩቱብ በጣም እያስቸገረኝ ነው። ገብታችሁ ቪዲዮ ላይክ ብታደርጉ ሼር ብታደርጉ ሰብስክራይብ ብታደርጉኝ ደስ ይለኛል እኔ እስካሁን እህ

ይህ ቤት ስለወጣ ነው። ቤተሰቦቼ በጣም ደግሞኛል። እግዚአብሔር እና አቅም የሚል ሰላም ልበላችሁ ብዬ ነው። ቪዲዮን እየገባችሁ እዩ፣ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። አይደል የት ነች? ደስ ይላል። ይፍሉን እንችላለን። ቤት ስራ ቦታዬ እና ፋሚሊዎቼ እባካችሁ ዩቱቤን እዩልኝ፣ ሰብስክራይብ አድርጉ፣ ሞኒታ አድርጉልኝ። በእናታችሁ ምን ችግር አለው ብትተባበሩኝ? ተባበሩኝ የኔ ቤተሰብ ፋሚሊዎች እና ወዳችኋለሁ። ነገ እገባለሁ። ድራፍ ትንሽ እስቲ ሁላችሁም አምስታችሁም ላይክ አድርጉልኝ። ሊወጣ ነው፣ ነገ እገባለሁ። የምር ሰብስክራይብ አድርጋችኋል፣ በጣም አመሰግናለሁ።